ጸሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን፣ በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ መርሃ ግብር ባለፉት ተከታታይ መሰናዶች እግዚአብሔርን ቃል ከመጽሐፈ ኢያሱ እያጠና እንገኛለን። ይህ የትምህርታችን አራተኛ ክፍል ሲሆን ርዕሱም ከጦርነቶች ሁሉ በስተጀርባ ያለው ጦርነት ይላል። እግዚአብሔር እንዲያስተምረን ጸሎት በማድረግ እንጀምራለን። እግዚአብሔር አባት ሆይ እናመሰግናሃለን። አንተ ደግሞ በተለየ መንገድ በቃል የምታስተምረን፣ የምትመክረን፣ የምትገስጸን፣ የምታጽናናን አቅጣጫና መንገድ የምታሳየን አምላክ ስላለህን ተመስገን። አሁንም እግዚአብሔር ሆይ በፊታችን ቀድማ አንተ እንድትወጣ በምናደርገው ነገር ሁሉ ደግሞ ቅዱስ ቃልህ መሪያችን እንዲሆን፣ ይህም ጥናታችን ከእኛ ከሰሚዎቹ ጋር በእምነት ተዋህዶ ለህይወት እንዲሆንልን ጸለይን፣ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ በኢያሱ ምዕራፍ 10 ቁጥር 14 ላይ የእግዚአብሔር ቃል እንደዚህ ይላል፣ እግዚአብሔር ለእስራኤል ይዋጋ ነበርና እግዚአብሔር የሰውን ቃል የሰማበት እንደዚያ ያለ ቀን ከዚህ በፊት ከዚያም በኋላ አልነበረም ተብሎ የተጻፈውን ቃል እናገኛለን። በእርግጥም የከነአን ዘመቻ እግዚአብሔር ያዘዘው የማጥፋት ጦርነት እንደነበር እናውቃለን። እግዚአብሔር ግን ፍቅር ከሆነ እንዴት ይህንን ያለ እልቂት ይፈቅዳል? ለምን እንዲህ ያለውን እልቂትስ ያዛል? የሚል ጥያቄ ብዙዎች የሚያነሱት ነው። እንግዲህ በተለይ መጽሐፈ ኢያሱን ስናጠና ብዙ ጦርነቶች፣ ብዙ ከበድ ያሉ ፍልሚያዎችን ስለምናገኝ እግዚአብሔር የፍቅር አምላክ ከሆነ ለምን እነዚህን ይፈቅዳል? እንዴት ይህንን ያዛል? የሚሉ ጥያቄዎች የሚነሱት ለዚህ ነው። የእነዚህን ክስተቶች ምክንያት በጥቂቱም ቢሆን ለመረዳት ታዲያ ቀረበን መመልከት ያሻናል። ቀረብ ብለን መመልከት ያስፈልገናል። በአይን ከሚታየው ባለፈ ከጦርነቶች ሁሉ በስተጀርባ ያለውን ጦርነት እስክንመለከት ድረስ እይታችንን ማስፋት ይኖርብናል። ይህ ደግሞ የከነአንን ዘመቻም ያጠቃልላል። እርሱም ደግሞ በክርስቶስና በሰይጣን መካከል በመልካምና በክፉ መካከል ያለው ታላቁ ጦርነት ወይም ታላቁ ተጋድሎ ነው። ስለዚህ እነዚህን በመጽሐፍ ቅዱስ ገጾች ላይ የሰፈሩትን ጦርነቶች በትክክል ማስተዋል የምንችለው ከሚታየው በስተጀርባ ያለውን የማይታየውን ታላቁን ተጋድሎ ስናስተውል ነው። ይህንን ነው በዚህ ጥናታችን ለመሸፈን የምንሞክረው። ጥናታችንን በሁለት ዋና ክፍል እንከፍለዋለን። የመጀመሪያው በጦርነቱ ያሉ ጎራዎችን እንመለከታለን። የመጀመሪያው የእግዚአብሔር ሰራዊት አለቃ ነው። ቀጥሎ ደግሞ የክፉ ሰራዊት አለቃ ነው። ከዛ ደግሞ ከሁሉ የሚበልጠው ተዋጊ ማን እንደሆነ ደግሞ እናያለን። በሁለተኛ ክፍል ደግሞ የምንመለከተው የጦርነቱን ስልቶች ነው። በዚህ ጦርነት ውስጥ እግዚአብሔር ስለኛ እንዴት እንደሚዋጋ እኛም ደግሞ ለእግዚአብሔር የምንዋጋበት ሚና ምን እንደሚመስል በማየት ጥናታችንን እናጠቃልላለን። እንግዲህ በጦርነቱ ላይ ያሉትን ጎራዎች በማየት ስንጀምር በመጀመሪያ የምናገኘው የእግዚአብሔር ሰራዊት አለቃን ነው። በኢያሱ ምዕራፍ አምስት ላይ ሄደን ስናነብ እንግዲህ እስራኤላውያን ዮርዳኖስን ተሻግረው ወደ ያሪኮ ለመግባት ዝግጅት በሚያደርጉበት በዚያ ጊዜ በኢያሪኮ ግንብ አጠገብ ሳለ እያሱ አንድ ያልተለመደ ነገር ተከሰተ። ይኸውም እያሱ የተመለከተው ሰራዊት አለቃ ነበረ እና እንደዚህ ይላል። በኢያሱ ምዕራፍ 5 ቁጥር 14 እርሱም እያሱ ምን ብሎ ጠይቆት ነበረ? አንተ ከኛ ወገን ነህ ወይስ ደግሞ ከጠላቶቻችን የሚል ጥያቄ አንስቶ ነበር እና እርሱም እንዲህ ብሎ መለሰለት፣ አይደለሁም እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና እና ጌታዬ ለባሪያው የሚናገረው ምንድን ነው አለው ይላል። እንግዲህ ያሱ ከተማይቱን ለመማረክ መለኮታዊ ምሪትን በጸሎት እየፈለገ ባለበት በዚህ ጊዜ ነበር ሰይፉ የተመዘዘ አንድ ተዋጊ አንድ የጦር አለቃ በፊቱ ቆሞ የተመለከተው። ይህ ሰው በያሱ ጥያቄ ሲቀርብለት ከማንኛውም ምድራዊ ሰራዊ ጎራ እንይዞ እንዳልተሰለፈ አሳወቀ። ይልቁንም የእግዚአብሔር ሰራዊት አዛዥ መሆኑን ጨምሮ እንደነገረው ይሄው ካነበብነው ጥቅስ እንረዳለን። እንግዲህ አምልኮን በመፈለጉ እግዚአብሔር ራሱ በኢየሱስ በኩል በመሆን መገለጡን አሳየ። እርሱም በዳንኤል መጽሐፍ ሚካኤል ተብሎ የሚታወቀውም እንደሆነ ከዚህ ጋር አገናኝተን መረዳት እንችላለን። ስለዚህ እንግዲህ በዚህ ቦታ የሰራዊት አለቃውን የተገለጠለት እንዲሁ ተራ ፍጡር ሳይሆን ራሱ ፈጣሪ እንደሆነ የምናውቀው አምልኮን ከኢያሱ መቀበሉ ነበረ። እንዲህ ያደረጉ ሌሎች ፍጡራን አናይም፣ አናገኝም። ይልቁንም ይህ ግን ራሱ መለኮት ስለሆነ በመለኮት አምሳል፣ በሰው አምሳል የተገለጠ በስጋ በአካል የተገለጠ መለኮት ስለነበረ ለሱ አምልኮ እንደተቸረው እናያለን እንግዲህ በዚህ ቦታ ላይ የምንመለከተው ትልቁ ነገር እግዚአብሔር የሰራዊቱ አለቃ እንደሆነ ነው። የኢያሱ ጸሎት ተመልሶ ነበር። እግዚአብሔር ራሱ የጦርነቱን መሪነት መውሰዱን ኢያሱ በተረዳ ጊዜ ፎይታ ተሰማው። ኢያሱም የእስራኤል የሚታየው አዛዥ እንደመሆኑ እውነተኛና ዋና አዛዥ የሆነውን የእግዚአብሔርን ትእዛዞች ብቻ መከተል የእርሱ ድርሻ ነበር። ለዚህ ነው ወድቆ በፊቱ ሰግዶ ለባሪያው የሚነግረው ምንድን ነው ብሎ የጠየቀው። ለዚህ ነው እንግዲህ እያሱ አለቃም ቢሆን የጦሩ አለቃ ከሱ በላይ ያለውን አለቃ ግን እንደተገናኘው ስላሰበ ነበረ። እንግዲህ የክፉ ሰራዊት አለቃ ደግሞ እንዳለ መጽሐፍ ቅዱሳችን ይነግረናል። በኢሳያስ ምዕራፍ 14 ቁጥር 12፣ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አሕዛብንም ያዋርድ ከአንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ? ይለዋል ጦርነት የፈጠረው እርሱ ነው ማለት ይቻላል። ሲወለድ አለቃ ነበር። ከኪሩቤሎች መካከል ከፍተኛውን ደረጃ ይዞ ነበር። ከእግዚአብሔርም ጎን ነበር። በእሳት ድንጋዮች መካከል ይመላለስ ነበር። የተወደደና ፍጹም ነበር ይለናል ሕዝቅኤል 28 ከቁጥር 12-15። ስና ታዲያ በእግዚአብሔር እንደተፈጠሩ አስተዋይ ፍጥረታት ሁሉ የነፃ ፈቃድን በመታደሉ ወይም ፈቃድ ስለነበረው ሉሲፈር የእግዚአብሔርን ዙፋን በአመጽ ሊነቀንቅና ሊወስድ እንዳሰበ ደግሞ ከኢሳይያስ 14 ቁጥር 12 ጀምሮ እናነባለን። እንግዲህ በዚህ ጊዜ ነበር ይህ ጦርነት የተከሰተው። አመጹ ያልተሳካለት ቢሆንም በፍጥረት ዓለም በሙሉ ከዚያን ጊዜ አንስቶ በጦርነት ተውጧል። ሰይጣን ከመላእክቱ ጋር ምድርን በቁጥጥሩ ስር በማድረጉ አላማውን አንድ ብቻ ነው። እርሱም የእግዚአብሔርን የሰው ልጆች የማዳን እቅድ ማደናቀፍ እንደሆነ እንረዳለን ማለት ነው። እንግዲህ የከናን ዘመቻ በዚህ ጦርነት ውስጥ ዋነኛ የሆነ ግጥሚያ ነበር ልንል እንችላለን። አሁን እንደተመለከትነው የእግዚአብሔር ሰራዊት አለቃ አለ፣ ደሞ የክፉ ሰራዊት አለቃ አለ። በሰይጣንና በክርስቶስ መካከል ይህ ጦርነት ከመጋረጃው በስተጀርባ ከመድረኩም በስተኋላ እየተካሄደ እንዳለ የዛ ውጤት እንደሆነ በመድረኩ ወጥቶ የምንመለከተው ከላይ የኛ አይኖች የሚያዩት ጦርነት ከዚያ ጦርነት የመነጨ መሆኑን ነው። እዚህ ላይ በደንብ ልናስተውል የሚያስፈልገን እንግዲህ ከሁሉ የሚበልጠው ተዋጊ ማን ነው ያለን እንደሆነ ዘጸአት 15 ቁጥር 3 ላይ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ይለናል። እግዚአብሔር ራሱ ኃያል ተዋጊና ከሁሉ በላይ በሰልፍ ኃያል ሆኖ ቀርቧል። ይህንን ነው በዘጸአት 15 ቁጥር 3 በመዝሙር 24 ቁጥር 8 ላይ የምናገኘው እግዚአብሔር ግን ውጊያው ከሰባዊ ፍጡር ጋር ሳይሆን ከሚጠጓቸው መንፈሳዊ ኃያላት ጋር እንደሆነ አስታወቅ። ይህን በደንብ የምናይበት አንደኛው ትልቁ ክፍል በግብፃውያን ፈርዖን ላይ በነበረው መቅሰፍት ነው። እንግዲህ መቅሰፍቶቹ በግብፅ አማልክት ማለትም በአጋናንት ላይ የተከፈተ ጦርነት ተደርገው እንደቀረቡ እናያለን። ዘት 12 12 ዘዳግም 32 ቁጥር 17 ምንም እንኳን መድረኩ ላይ በመጀመሪያ ይታይ የነበረው በአሮንና በፈርዖን ጠንቋዮች መካከል ነበር ጦርነቱ። ከዛ በኋላ ደግሞ በሙሴና በፈርዖን መካከል ነበር ግብግቡ የቀጠለው። በመጨረሻ ግን ወደማይታየው ከመጋረጃው በስተጀርባ እነዚህን ሁሉ ነገሮች ከፊት ከሚሰራው ጋር ትውውቅ እናደርጋለን። ዘጸአት 12 12 ላይ ስናነብ እግዚአብሔር በግብፃውያን ላይ ያወረደው መቅሰፍት በአማልክቶቻቸው ላይ ያነጣጠረ እንደሆነ እነሱንም የሚመራውን የክፉን ሰራዊት ኢላማ ያደረገ እንደሆነ እንረዳለን። እግዚአብሔር ክፉን ከምድር ላይ ለማጥፋት ይፈልጋል። ስለዚህም ጎራቸውን ከሰይጣን ጋር ያደረጉትን ሰዎች ከከነአን በማስወገድ ምድሪቱን ከእርሱ ጋር ለወገኑት ሰዎች ሰጠ። ዛሬም ጦርነቱ መልኩን ቀይሮ ቀጥሏል። ውጊያው በቤተሰብና በግለሰብ ደረጃ ሆኗል። ገለልተኝነት የለም። ከእግዚአብሔር ጋር ካልሆንን ከሰይጣን ጋር መሆናችን የተረጋገጠ ነው። ለዚህ ነው እንግዲህ አዎ በክፉና በመልካም መካከል የሚደረገው ጦርነት የእኛንም ሕይወት ይነካዋል የምንለው። እንግዲህ እኛም ጦርነት ውስጥ ካለን ታዲያ በዚህ ጦርነት በጠላት እጅ እንዳንወድቅና ከሱ ጋር የጥፋት ሰለባ እንዳንሆን እንዴት ነው ማምለጥ የምንችለው? ካለን የጦርነቱን ስልቶች ማስተዋል ደግሞ ተገቢ ሆኖ እናገኘዋለን። እንግዲህ እግዚአብሔር ስለ እኛ እንደሚዋጋ ቃሉ ይናገራል። ዘጽት 14 14 ላይ እግዚአብሔር ስለ እናንተ ይዋጋል እናንተም ዝም ትላላችሁ ይላል። የእግዚአብሔር የቀደመው ዕቅድ ከነዓን እስራኤል ሳይዋጋ በታምራዊ መንገድ እንዲወርስ ማድረግ እንደነበር ከዘጽት 23 28 እንረዳለን። በህዝቡ አለማመን እንጂ ጦርነት ሊኖር የተገባ ነገር አልነበረም። ከዛ እንደምንረዳው ግን እግዚአብሔር ህዝቡን ለማዳን እነርሱ በጠላቶቻቸው ላይ ሰይፍን ሳይመዙ እርሱ እንዴት በድንቅ እንደሚታደጋቸው መጽሐፍ ቅዱስ ደጋግሞ ዘግቦልን እናያለን። ለምሳሌ የግብፅ ሰራዊት በቀይ ባህር በማስጠም ነበረ፣ ከግብፃውያን ጋር አንድም ፍላጻ ሳይወራወሩ አንድም ጦርነት ውስጥ ሳይገቡ በአሸናፊነት እንዲሻገሩ ያደረጋቸው። ያም ብቻ አይደለም፣ ከነዓናውያንን በበረዶ ድንጋይ ዝናብ እንዳጠቃቸው ደግሞ ኢያሱም ምዕራፍ 10 ቁጥር 11 ላይ እናገኛለን። ይህም ቢሆን እግዚአብሔር ራሱ ውጊያው እንደተዋጋ የሚያሳይ ነው። ኤልያስን ጠላቶችም እግዚአብሔር እንደዚሁ ነበር ያጠፋለት። ኤልሳም ያፌዙበት ላይ ድቦችን ነበር እግዚአብሔር ያመጣው። የሶራውያንን ሰራዊት በማሳወር ሰላምንም እንደፈጠረ ደግሞ እንመለከታለን። አሞናውያንና ሞዓባውያን እርስ በርሳቸው እንዲጫረሱ አድርጎም እግዚአብሔር እንዴት ሕዝቡን ነፃ እንዳወጣ እናውቃለን። በሕዝቅያስ ዘመን ደግሞ መቶ ሰማንያ አምስት ሺህ የሚሆኑ አሶራውያንን በአንድ ሌሊት የሚያጠፋ አንድ መልአክ እንደመጣ እናያለን። በአዲስ ኪዳንም ስናነብ ደግሞ ሄሮድስ ላይ አስከፊ በሽታ እንዴት ደርሶ በአንዴ ያ ህዝቡን ያስጨነቀ ንጉሥ ተረት እንደሆነ እንመለከታለን። ስለዚህ እንግዲህ ይህ እግዚአብሔር ለህዝቡ እንደሚዋጋ የሚያሳይ ነው። እግዚአብሔር ለእኛም ደግሞ የሰጠንን ድርሻ በዚህ ውስጥ እናያለን። እኛም ለእግዚአብሔር እንዋጋለን። በከተማይቱም የነበሩትን ሁሉ ወንዱንና ሴቱን ህፃኑንና ሽማግሌውን በሬውንና በጉን አያውን በሰይፍ ስለት ፈጽመው አጠፉ ይለናል የኢያሱ ምዕራፍ ስድስት ቁጥር ሀያ አንድ ላይ በኖህ ዘመንና በሰዶም በሶዶም እንደዚሁም በጎሞራ የነበሩት ሰዎች ከናናውያንም የጸጋን ድንበር በመጣስ ከሰይጣን ጋር ወግነው እንደነበር እናያለን ይህ ጽዋቸው በሞላ ጊዜ ነበር እግዚአብሔር እንግዲህ ይህን ፍርድ ያመጣው የሁሉም ዕጣ ሁለተኛው ሞት ወይም የዘላለም ሞት ነበር። ሕይወታቸውን በዚህ ማቆየቱ የመጨረሻ ዕጣ ፈንታቸውን አይቀይረውም ነበር። እግዚአብሔርም እስራኤልን በዚህ ወቅት በከናን በመውረስ ሂደት ውስጥ በዘመቻው ላይ እንዲሳተፉ እንደፈቀደ እናያለን። እንግዲህ በያሪኮ ሰዎች ላይ የተወሰደው ይህ ጥቃት እግዚአብሔር በእውነት ፍርዱን በእነሱ ውጭ የፈጸመበት እንደሆነ እናያለን። ቀድሞውኑም እንዳቀደው እርሱ ለምን አልፈጸመውም? ልንል እንችላለን። አዎ ባለማመናቸው ምክንያት ነው። እስራኤል ጦርነትን በመጀመሪያ የቀመሰው እንዲህ ካለ በኋላ ነው። እግዚአብሔር በመካከላችን ነው ወይስ አይደለም? የሚል ጥያቄን በጠየቁ ጊዜ ነበር። የመጀመሪያው ከአማሌቅ ጋር የተዋጉትን ጦርነት የተዋጉት። እንግዲህ ዛሬም በውጊያ ውስጥ በመሳተፍ ለእነርሱ ለእስራኤላውያን አካላዊ ቢሆንም ለእኛ ደግሞ መንፈሳዊ በሆነው ጦርነት ውስጥ በመሳተፍ በእግዚአብሔር ላይ የማያወላውል እምነትን ልናዳብር ይገባል ማለት ነው። ዛሬ የምናነሳው የእምነት ጋሻን ነው። የምንይዘው የመንፈስ ሰይፍ የሆነውን የእግዚአብሔርን ቃል ነው። የምንታጠቀው የእውነት ቀበቶን ነው። በጭንቅላታችን ላይ የምናጠልቀው የመዳንን የራስ ቁር ነው። በደረታችን ላይ የምንለብሰው የጽድቅን ጥሩር ነው። በእግራችን የምንጫማው የወንጌል ሰላም ዝግጁነትን ነው። እንግዲህ እነዚህን የእግዚአብሔርን ሙሉ የጦር ዕቃዎች ለብሰን ዛሬም በመንፈሳዊ ውጊያ ውስጥ መሳተፍ እንዳለብን ከዚህ እናታችን እንማራለን ማለት ነው። እንግዲህ በየዕለቱ የሚደረጉ ውጊያዎች አሉ ይላል። በጨለማ አለቃና በሕይወት አለቃ መካከል በእያንዳንዱ ነፍስ ውስጥ ታላቅ ጦርነት እየተካሄደ ነው። የእግዚአብሔር ወገን እንደመሆናችሁ ራሳችሁን ለእርሱ በማስገዛት ውጊያውን ለእናንተ እንዲያቅድ እንዲመራና እንዲዋጋላችሁ እርሱን መተባበር አለባችሁ። የሕይወት አለቃ በስራው ግንባር ላይ ነው። ከራስ ጋር በሚደረገው ዕለታዊ ውጊያ ለመርሆቹ ትታመኑ ዘንድ እርሱ ከእናንተ ጋር ይሆናል። ይህም የልብ ምኞትን ለማሸነፍ በሚዋጋበት ጊዜ በክርስቶስ ጸጋ እንዲረታ ነው። በእርሱ በወደደን ከአሸናፊዎች በላይ በመሆን እንድትወጡት የሚያግዝ ነው ይላል። እና እውነት ነው። እግዚአብሔር ይርዳን በየዕለቱ ባለን ውጊያ መንፈሳዊ ሙሉ የጦር እቃችንን ለብሰን የእግዚአብሔርን የጦር እቃ ከሱ ከአምላካችን ጎን ተሰልፈን የድሉ ባለቤት እንድንሆን እግዚአብሔር በጸጋው ሁላችንንም ይርዳን። ጌታ ይባርካችሁ።